ከአሁን በኋላ እናንተ ወጣቶች ተጠንቅቁ። እንኳን ድሬዱ አይደለም እራሳችሁ ጓደኞቻችሁ ምትና እና ዚ ጋራ ተጫወት። ምክንያቱም ከዚህ በላይ ቅስም መሰበር የለም። እኔ ነ ቅስም የተሰበረው አንድ ሳምንት በሙሉ እኔ በህይወቴ በህይወቴ እንደዚህ ያለ ለምን እንዳዘብኩ ታውቃላችሁ? ልክ በአመቱ እሷ መግባቷ እግዚአብሔር ምስክሬ ነው። ምንድን የመጣው ነው ያልኩት። ትላንትና ጆን ዳንኤል ዛሬ ጋር ልፍሬንዱ አይ፣ ውይ ለምን ለምን ለምን ለምን ለምን ማለፍ እኮ ይቻላል። እቺ ልጅ እኮ ለዚህ ቤተሰብ እኮ ያለችው እሷ ናት። ልጁ ቤተሰብ የለውም። መታለፍ ይቻላል። ማለፍ ይቻላል። ጠርቶ መምከር ይቻል ነበር። ጠርቶ በፍቅር ነ ልክ አደለሽ። እኛ ድሬዳዋችሁ እንደዚህ አይደለም ድንጋጤ ቀን ስለታሰረ፣ ሙሉ ቀን ስለታሰረ፣ ሶስት ቀን አንድ ቀን ስለታሰረ አይደለም ድንጋጤ የሚባል ነገር መደንገጥ፣ እስር እስር ቤት መግባት አለ። ስሙ ራሱ በጣም ከባድ ነው። ፖሊስ ለአንድ ትንሽ ልጅ የሴት ፖሊስ የወንድ ፖሊስ ልክ እንደበቀ ጥሩ አይደለም፣ ጥሩ አይደለም። እኔ እኔ ጥሩ አይደለም ነው የሚለው ባለችበትም መጠየቅ ትችል ነበር። ጥሩ ግን አይደለም። ይሄ አግባብ ነው ብላችሁ ካላችሁ አብቲዩ የምታፈሩት ወጣት ምን እንደሆነ ለእናንተ አውቁት። ፈሪ ወጣት ማፍራት ነው የምትፈልጉት? ዲሲፕሊን እናንተ ማስተማር ነው የሚገባችሁ። ዲሲፕሊን ማስተማር አለባችሁ። ሶሻል ሚዲያ ላይ ያላችሁ ግን እግዚአብሔር ምስክሬን ነው የምላችሁ የዘራችሁትን እራሳችሁ ነገ ስታለቅሱ እናያለን። አይ ውል ፕሮሚስ ዩ። ታለቅሻለሽ። ታለቅሳለ። እኔ እግዚአብሔር ምስክሬን ነው የምላችሁ ታለቅሳላችሁ። አንችም፣ አንቺም ልክ አስታራቂ የምትመስሉ አዛኝ የምትመሲ ግን አስወጌ በየቀኑ ቶፒክ፣ የድሬዳዋ ህዝብ እንደተቆጣ የድሬዳዋ ህዝብ። እኔ ምን አደረኩኝ? እኔ እኮ ይቅርታ ስብያት አለው እሷ እኮ ይቅርታ ብላለች። የትኛው የድሬዶ ህዝብ እና አንቺ ጋር መቶ ማመልከቻ ያስገባው ዝመን መባል አይቻልም። እናንተ ሞር በተናገራችሁ በተናገራችሁ ቁጥር በደንብ አድርጋችሁ አቀሳስራችሁ በደብ አድርጋችሁ የማትወድቁ መስሏችኋል። በቃ የተጠገነ እና እንትን ላይ ያለ መስሏችኋል። ያ ያርነት ምንም የለውም። ህዝቡማ አስመሰከረ እኮ ህዝቡማ ምንም ንክኪ እንደሌለው ያ ልጁን እቅፍ ድግፍ አድርጎ አቅፎ መልሶ አስረክቧል። ሌሎቻችሁ ግን ታዘብናችሁ። እግዚአብሔር ይክፈላችሁ። ዛሬ ቀና ማለት ነው፣ ነገ መውደቅ ነው ያመጣል። አይ ፕሮሚስ ዩ ይህንን። ኦኬ ይህን በሙሉ ያንቀሳሰርሽ ሪከርደሮች እጃችሁ አለበት እኛ ላይ የለመዳችሁትን ሌላው ላይ አርጋችሁታል። አንቺ ዩቱበሯ ሄለን የምትባይ አንቺ ፎቃቃሮጊት አቃሮጊት ያ አንቺ አህያ አንቺ ፕላስቲክ በቁምሽ ምትቃጭኝ ዱርዬ መጀመሪያ ስለ ራስሽ ስለ ህይወትሽ፣ አንቺ ትላንትና የት አባሽ ምታቂ ነ እካካሞች ሰውን ማንቀሳሰር ማንቀሳሰር ማንቀሳሰር ማንቀሳሰር ማንቀሳሰር አምሄን ላይ ማንም መጠቀሚያ ነው የምትሆኑት። እግዚአብሔር ግን ፈራጅ ነው። አንተ እናቴ አብይ አህመድ እንትን የሚል መስሎክ ነው? ው እንኳን የነ ነገር አደረግህ። ሄለን ፋኖ ስም እየጠቀስሽ ምትናገር ምን ማለት ነው? ስም እየጠቀስሽ ምትናገር፣ የምን ስም ነው እየጠቀስኩ የምናገረው? ምን ማለት ነው? ስም እየጠቀስሽ ምትናገር፣ ለምን ስም ጠቅሰው የምናገረው? እራሳችሁ እራሳችሁ ታውቃላችሁ እኮ ተጭደሽ፣ አይን ዊክ አንድ አንድ ሳምንት በሙሉ ተጥለሽ እዚህ ጋራ የድሬዳዋ ከንቲባ ሽንግልና ይላካችሁም መስሏላችሁ። የድሬዳዋ ከንቲባ የሆነ ህዝቡን ይቅርታ አስጠይቁልኝ ያላችሁ በቃ እኛ እንደዚህ አድርገን ነበር እኛ እንደዚህ አድርገን ነበር፣ እኛ ሊሆነ ነበረ እኛ እንደዚህ ምን ነው አንድ ይመጣል። ማንም ባፋንኩሎ አንጉልፋቶ ማለት ነው ይመጣና ው እንደዚህ እንደዚህ እንደዚህ ብለሽ አንቺ ለምን እንደዚህ ዝማሽ እንትናችሁ ሴራችሁ፣ ማለት ነው የሰራችሁት ሴራ ለምን ለምን ለምን እንደሆነ እራሱ የማታውቁ ምድረ ቁርበት ሁላ ቁርበት ቁርበቶች ናችሁ። ሁለት ሶስት ማት ሆኑ ቁርበቶች እንደዚህ አይነት በጣም ወሳኝ ነገር ሲመጣ ዝም ነው የሚባለው። ዝም ነግበኔ ነው አብሽር አይዞሽ ነግበኔ ነው። ለአንቺም ያለው ለሌላም ሊኖረው ይችላል። ቁርበታ ሙላ እከከ የቋሚ ለጊዜ እንኳን ቋሚ የሆን በዚች ምድር ላይ የምትተማመኝበት እንዲህ ነው የምትይበት የለም። ነገም አንቺ የዚህ ተቋዳሽ ነሽ። አሁን ብትስቂ ነገ ይሳቅብሻል። ብሻል ይሳቅባቸዋል፣ ይሳቅባቸዋል። እንደናንተ እንደ ቀልድ እንደ ቀልድ የተደረገች ነገር ናት። እንደ ቀልድ የምታወራት ነገር ናት። ትናንትና ጆን ዳንኤልን ለዚህ በቃ፣ ዛሬ እሱን ያስገባው ሰውዬ በል በርታ ምናም ሲለው የነበረው ሰውዬ ጌታን ተቀብሎ እየሱስን ተቀብያለሁ ብሎ ገብቶ እንደፈለገ የሚወጣበት ኢንቨስት የሚያደርግበት ጊዜ ነው። ምስኪኑ ግን እስካሁን ድረስ ሴት እንዳለ ይታወቅ በሰው ከመንግስት ጋር የተነካካ ነገር የመንግስት ወይ የሕዝብ ነገር የሚያስቀጣን ነገር ላይ ምን አለ ራሱ መንግስት ድጋፍ አግኝቻለው እና በዚህ ነገር ላይ ይሁን ነገር ላድርግ ነው የሚለው

እዩን ይደብቀኛ መጣ። የሰው ህይወት ላይ ስትፈርዱ የራሳቸው ህይወት ላይ ይፈረዳል። የተገኘውን ነገር በሙሉ